ሰላም እግዚአብሔር ከሁላችን ይሁን። ውድ የተከበራችሁ የቻና ለቤተሰቡ ይበያላችሁ፣ በሰላማችሁ በዚህቲ በል ይህ ስቴት ዩቱብ ነው። ስቴት ዩቱብ ሰብስክራይብ ላይክ እያረጋችሁ ቤተሰብ ሆኑ። ዛሬ ደግሞ ይዤላችሁ የመጣሁት ስለ ቲክታክሮች ወይም ስለ ቲክቶኮራ ቀኑብሽ ወይም ቤታዮታ ነው በሚባል ስም የምታወቀው ቲክቶከር እንግዲህ በጣም ብዙ ተወዳጅ ያላት በቲክቶክ በጣም ብዙ ተመልካች ብዙ ያላት እህታችን ናትና ብዙ ተመልካች ያላት እህታችን ናትና። ሰሞኑን እንግዲህ ያው ብዙ አጀንዳ ስለሷ ነበር የሚወራው፣ በተለይ በሪቻ ጉዳይ ማለት ነው። ሪቻ ለምን አላከበረችም በሚል ብዙ የተቃውሞ እንትኖች እየደረሷት ይገኛሉ። እንግዲህ ደግሞ እኔ ዛሬ ደግሞ አንድ ነገር ልተንትንላችሁ የሰው ፍቅር እና የሰው ፍቅርና ተንኮል እንዴት ነው አንድ ላይ የሚሄዱት? ተንኮለኛ ሰው የሰው ፍቅር ይኖረዋለች የሚለውንና የሰው ፍቅርስ እንዴት ነው የሚመጣው? የሚለውን አንዳንድ ነገር ጣልጣል ላድርግላችሁ ማለት ነው። ቤታዩ እንግዲህ ያው እንደሚታወቀው ብዙ ሰው በቲክቶክ ይወዷታል፣ ብዙ ሰው ደግሞ ጓደኞቹ አይቀኑባታል ማለት ነው። እኔ እንደሚታወቀው እኔ እና ቤታዩ ግን የሆነ አንድ አይነት እድል ነው እንዲ ያለን። እኔ ማለት ነው ጓደኞቼ ጓደኛ ይወጣልኝም የሴት ጓደኛ በቃ እኔ ጓደኛ ብዬ ከያዙ የሆነ ሰዓት ላይ እኔ ከተቀየሩ የአዲስ ልብስ ተለበሱ የሆነ ፊታቸው አጋር መስሎ ነው የሚመጣው። እና ቤት ታየውም ደግሞ እንደሚታወቀው እንግዲህ አብረዋት ሲያሸረግዱ በቲክቶክ በተለይ ነ ሊያሾ ምናምን ነ ኤልሻዳይ ምናምን አብረው ጓደኛሞች እንደሆኑ ነበር የሚታወቀው። ነገር ግን አሁን ያው ተገልብጠው በተቃራኒ ተቃዋሚ ወይም ደግሞ እንትን እንደዚህ። ሌጦ እያወጡ ስናያ እናያቸዋለን። ማለት ነው። እና የሰው ፍቅር ከምንድን ነው የሚመጣው? የሰው ፍቅር በነገራችን ላይ ማን ነው፣ እራሳችሁን ስትሆኑ ነው ሰው የሚወዳችሁ። እራሳችሁን ንጹህ ስትሆኑ፣ ንጹህ ልብ ሲኖራችሁ ነው ሰው የሚወዳችሁ። እሷ እርግጥ በፊት ተሳዳቢ ነበረች፣ በጣም የሆነ ልክ ያልሆኑ የባልየ ንግግሮች ምናምን ስትናገር እናቃታለን። ነገር ግን በቃ እራሷናት የሆነ እራሷን ሆና ነው የመጣችው፣ ተደባብቃ ወይ የተለያዩ እንትን መስላ ፌክ ሆና ምናምን አልመጣችሁም አንዳንዶቹ ደግሞ የሆነ ፌክ ሆነው መጥተው ፌክነታቸው ሲታወቅባቸው በዛ ሰው ቅናት ይዟቸው በቃ የሆነ አልባሌ ነገሮች ምናምን ሲያደርጉ እናያቸዋለን እና ሶሻል ሚዲያ ላይ በተለይ መውጣት ያለባችሁ እንደሷ ጠንካራ ሆናችሁ ነው እኔ ከቤታዬ ምን ተማርሁ መሰላችሁ በቃ ማንም ሰው አይበግረኝም። በቃ ጠንካራ ናት። ሰው በደካማ ጎኗ መጥቶ ሊጠቀምባት ሲሞክር በተለይ እነ ፊንገር ሴርጄሪ ምናምን እያሉ ሲሏት በቃ እሷ አልጣልም በቃ ፍንክች ወይ ፍንክች ወይ ፍንክች ብላ እንግዲህ ያው አሸንፋችኋል ማለት ነው። እና በቲክቶክም በጣም ብዙ ብዙ ደጋፊ አላት። እነ ፊንገር እንግዲህ ደግሞ ይችን የተመለከቱ እነ ፊንገሮች እነ ሊያሾ ይቅርታ ለቃሉ እንግዲህ በቅናት እየተንገበገቡ ሁል ጊዜ ስለሷ ስለሷ እያወሩ እንዴት ነው ነገሩ? ቤት ታዩ፣ ለመሆኑ እንዴት ነው? ለእኛ እድል አሳጭንም ወይ እኛ ሳንፈምስበትም ወይ አንቺ ብቻ ተከታዩን ሁሉ አንቺ ብቻ ይዘሹ፣ እንዴት ነው በቃ እንዴ! እንተሳሰብ እንጂ ቀኑብሽ አንዳንዴ ምኛን ፊ በተለይ ኔን ማለት ነው። ቤት ታዩ፣ ይህን ቪዲዮ እንግዲህ የሚደርስሽ ከሆነ ወይ በይኝ ማለት ነው። ለማንኛውም እንግዲህ የሰው መውደድ የሰው መውደድ እንግዲህ ያው እግዚአብሔር መውደድ ግን እግዚአብሔር ነው የሚሰጠውእና ለሁላችንም እግዚአብሔር ይስጠን። ግን ደግሞ ቅናተኛ ሰዎችን እንደው በልካችሁ በልክ በልክ ሆኑ። በተለይ ሄለው የምታደረገው ነገር በጣም የሆነ የወረደ ነገር ነው። በቤተሰብ መምጣት፣ ሁሉም ሰው ቤተሰብ አለው። በሶሻል ሚዲያ እዚህ ጋር አንድ ሰው ባለ የሆኑ ቢወጣ ቤተሰብ ተጠያቂ ነው ምናምን ማለት አይደለም። ቤተሰብ ስንት ጫዋ ቤተሰብ አለ። ና ቤተሰብ ጋር ባንደርስ መልካም ነው። ግን ዛሬ በቃ እኔ ስለቀኑብሽ ይህን እናወራችሁ። በነገራችን ላይ ምነው ዩቲዩቤን ሰብስክራይብ እያደረጋችሁ እኔም እንደዚህ በቃ ሸዋ ብትክብ እየመውጣበትን ጊዜ ስጡኝ እንዴ! እንዴት ነው እንደዚህ ለእሷ ብቻ? ለማንኛውም ግን በጣም ነው የምታስቀናው። በቃ የሚወርድላ ጊፍት ምናምን ሲያዩ አይናቸው አበጣ ማለት ነው። አይናቸው ጓጓጓጓ አለ። ምን ይደረግ እንግዲህ፣ ጊዜው ነው። እንግዲህ ሲኖርህ ነው ሰው ሁሉ የሚከተለው። ቻሉት እንግዲህ እና ልያሾ ምን ይደረግ ብላችሁ ነው እንግዲህ። ቻሉት ቻሉት፣ ማቻል ነው። ወደ ቆው ነገሩ ግን ስንመጣ ማለት ነው እግዚአብሔር ከሁሉም በላይ የሰው መውደድ ይስጣችሁ። የሰው መውደድ በብር አይገዛም፣ የሰው መውደድ በእንትና አይመጣምና። እሷም እንግዲህ ብዙ ደክማ ላይ ብዙ በፖለቲካ በምንም ስናያቸው ብዙ ሲናቆሩ ነበር የኖሩ ግን አሁን ደግሞ ከዛ ተለልጠው ፍቅር ይበልጣል ብለው ተፋቅረው ምናምን ሰያቸው በቲክቶክ በጣም በጣም ደስ የሚል የሰው መውደድ ያላት ልጅ ናትና ና ይህን ያህል ይሄን ያህል ይሄን ያህል ጥላቻ ከየት መጣ እናንተ? ከየት መጣ? ተላላችሁ ጥላቻ ይሄን ያህል የሚያህል ጥላቻ ለምንድን ነው ሰው ሴት ለሴት ለምንድን ነው የማይዋደደው? ሴት ለሴት ለምንድን ነው የሚቀና ነው ብላችሁ አስባችሁ ታውቃላችሁ? ለምንድን ነው የሴት ጓደኛ ሁል ጊዜ ተንኮለኛ ሆና የምትገኘው? ለምንድን ነው በቃ ጓደኛዋ ስትበልጣት የማወደው? እኔ እዚህ ጋር በጣም መልስ አጣለሁ ማለት ነው። ለምንድን ነው እነኛ አብረዋት ገስት ላይ ሁላ ሲያሸበሽቡ ምናምን ልነጣፍልሽ፣ ቀይ ምንጣፍ ልሆንልሽ ሲሏት የነበሩ ሁሉ አሁን ተመልሰው እንደ ጥላት ማለት ነው እነ ቤት እና ቤታዩ ቤት ስሳራ ቤታዩ አንበሳው ወርዳልኝ ምናምን ምናምን እያሉ እንግዲህ ልናጠፍልሽ በቃ ሸንተሽ ሜሪ እንዳ ይሆንልን ያሉ ሰዎች ሁላ አሁን ደግሞ ተመልሰው ጥላት ሲሆኑ እንዴት ነው ቀያ፣ የሴት ጓደኛ እንደ እንተሳሰብ እንጂ ወገኖቼ። ለምን እንደዚህ ምን ሆኖ ግን የሴት ጓደኛ እንደዚህ ጥላት ሆኑ የሚመጣው አስባችሁ ታውቃላችሁ? ግን ሰዎች በነገራችን ላይ ማለት ነው እኔ ከቤታዩ በጣም ያደነኩላት ምንድን ነው? በቃ እራሷን ነው የምትሆኑ። ያንን ሰው ለመምሰል ያንን ሰው ለመሆን አንተን አትልም። በቃ ሁላችሁም እራሳችሁን ሆኑ። እውነት ነው። እራሳችሁን ሰው እራሱን ሲሆን ነው ሁሉም ነገር በእጁ የሚሆነው። አሁን እንግዲህ ቤታዩ በጣም በቃ ቲክቶክ ላይ የሚመለከታት ሰው ኦብ በቃ ቶፕ ዋን እሷ ናት ማለት ነው። በፊት ሀቢባ ነበረች አሁን ደግሞ ቶፕ ዋን እሷ ናት እሷ ጣቅላ ይዘዋለይ ማለት ነው። እና ይህን የተመለከቱት እንግዲህ አንዳንድ ወዳጆቿ ይህ አላጀባቸውም አልወደዱትም፣ ዞሮባት ማለት ነው፣ ቅናት ማለት ነው። እንዴት ነው ነገሩ? ቅናት በነገራችን ላይ አያስፈልግም። እንደ ቅናት መርዝ የለም፣ እንደ ቅናት መርዝ የለም።